አሴር የሚባለው ልጅ እስካሁን ፍቅሩ አልወጣለት እንዴ? ይወደኛል እንዴ? እስኪ ሀና ወቅሻ አታድርቂኝ። እሱ አሁን የሚያፈቅርሻል፣ እኛ ጋር ስለሆንሽ ደግሞ አሁን እንደ ልቡ ሊያገኝሽ አልቻለም። ምን እያልሽ ነው ሰላምዬ? አዎ አባትሽን ረስተሻል በማለት አእምሮሽን እያስጨነቀ ወደ አባትሽ እንድትመለሽ ያደርጋል። ግን ይህንን ሁሉ ነገር የሚያደርገው ለአባትሽ አዝኖ ሳይሆን አንቺ ከእሱ እንዳርቂ ስለሚፈልግ ብቻ ነው። እና ይህን ማድረግህን አቁም ብለሽ ተናግረሹ ነው አይደል እንደዚህ እየሆነ ያለው? አዎ ካልሆነ በእህቴ ጉዳይ ምንም ድርድር እንደማላቅ ነግሬ ነው የመጣሁት። አሴር ያፈቅርሻል ነው ያለችን? እኔ ምን ላደርግለት ነው የሚያፈቅረኝ። እኔ እኮ የእዝራን ፍቅር ተቀብያለሁ። እዝራን መቀበሌ ስህተት ነው ማለት ነው። አሴር ነው የተኛ። ትንሽ ሳያሞ አይቀርም። ምን ሆኖ ነው እንደዚህ የተኛ ማለት? አጠጥቶ ነበር መሰለኝ። እንዲሁ ሲያስመልሶ ነው ያለብን። ይህን ያህል ጠጥቶ ነው አሴር

በሱፊት ልታድኝ መሞከሩሽ፣ ያለ ምን ማለት ነው? አሴር ምንም ያህል ያልተማረና የተጎዳ ልጅ ቢሆንም፣ አንዳንዴ ግን የሚናገረው ነገር እውነት አለ። አባዬ፣ ይህንን እኮ እኔ ማውቃለሁ። ደግሞ አሴር ተሳስቷል እያልኩኝም አይደለም። እንደዛ ቢሆንማ ይቅርታ ሊጠይቅሽ የመጣን ሰው እንደዛ ቀስ ሰብረሽ አለች ነው። አባዬ ግን የምርህን ነው? አሴር እኔ ጋ ይቅርታ ሊጠይቀኝ መጥቶ ነበር? አዎ፣ ሄድኩኝ ብሎ ነው የወጣው አባ ዬ ሴድ ማግኘት አለብኝ አሁን የት ብለሽ ነው የምታገኝው አባዬ ይያዘም ይወለት ምን ያቀኝ ይገባል እንዴ አንዬ እኔን አልሰማ ያለ ልጅ እንዴት አርጎ ነው አንቺን የሚሰማሽ ወጆ ነው የሚያናገረው ኧረ ቀስ አሴር አሁን ላይ እየሆነ ያለው ነገር በጣም ልቡን ሰብሮታል በተለይ ደግሞ እሱ እዛው ቆሞ ሃና እዝራን እኔም ወድሃለሁ እኔም አፈቅራለሁ ስትለው ያንን ነገር በራሱ ጆሮ መስማቱ በጣም ልቡን ሰብሮታልና እዛው ቁጭ ብሎ ሲያለቅስ ነበር እና መሁን ለማድረግ ያሰበው ራሱን ከሃና ለማራቅና ስልኩን ዘግቶ እሷን ላለማግኘት ወስኗል ማለት ነው ሃና ደግሞ የተፈጠረው ነገር ራሱ ግራ ገብቷታል አሴር ለምንድነው ነው የሚሸሸኝ ምን አድርጌው ነው ብላ እያሰበች ነውና በእርግጥ እሷ ከዚህ በፊት አሴር እሷን እንደሚያፈቅራትና እንደሚወዳት አታውቅም ይነገር ቻት ሰላም ነበር ያ ልጅ እኮ በጣም ያፈቅርሻል በጣም ይወድሻል ብላ ነግራት ነበር። በእርግጥ ከዚህ በፊትም ሃና የሆኑ የሆኑ ነገሮችን ጠርጥራ ጠይቃው ነበር። አሲርን ተወደኛለህ ወይስ ታፈቅረኛለህ ብላ ጠይቃው ነበር። አሲር ደሞ እሷን በጣም ስለሚፈራት ምን አድርገሽኝ ነው የምወድሽ ብሎ እዛጋ የሚመልስላት ነገር ራሱ ጠፍቶት እዛጋ ግራ ሲጋባ ነበር። አሁን ደሞ ሀና የእዝራን ፍቅር ከተቀበለች በኋላ አሲር በጣም በራሱ አዝኗል። ባለፈውም ነግሯት ነበር። አንቺ በጣም ተቀይረሻል፣ አዲስ ባገኘሻችሁ ሰዎች እኛን እየተካሽን ነው ብልጭልጭ ነገሮች እያታለሉ ን ብሎ ያንን ነገር ነግሯታል። ና ይሄንን ነገር ነው አቶ ኖላዊ ልጄን አስቀይማታል ተከፍታለች፣ አንተ ያንን ነገር ከተናገርካት በኋላ ብሎ ሄዶ ይቅርታ እንዲጠይቃት አድርጎ ነበር። ና አሴርም አቶ ኖላዊ በነገረው መሰረት ነበር ሀና ከትምህርት ቤት ስትወጣ እዛው በር ፊት ለፊት ቁጭ ብሎ እየጠበቃት እሷ ደግሞ እሱ እዛው ተቀምጦ እያያት ሄዳ እዝራን አግኝታው እሷም እንደምትወደው ና እንደምታፈቅረው የነገረችው ማለት ነው። አሴር ይሄ ነገር በጣም ልቡን ሰብሮታል። ሀና ደግሞ እዚጋ ጋ እዝራን አፍቅራው እሱ እንደወደዳት እሷም ወዳው አይደለም ፍቅሩን የተቀበለችው። አና ከዚህ በፊትም ለአሴርም፣ ለአባቷም፣ ለሌሎች ሰዎችም ደጋግማ ስታወራ የነበረው እኔ ማንም ሰው እንዲቀየመኝ አልፈልግም፣ ማንም ሰው ከኔ አዝኖ እንዲለየኝ አልፈልግም ብላ ነበርና አሁን ላይ ደግሞ እዝራ ባለፈው የነገራት እኔና አንቺ አንድ ላይ መሆን አንችልም፣ እኔ አንቺን በቀረብኩሽ ቁጥር ልቤ ወደ ፍቅር እያደላብኝ ነውና፣ ስለዚህ እንዲሁ በሰላም ብንለያይ ይሻላል ብሎ እዝራ ሀናን ቸው ብሎ በሰላም ተለይቷት ነበር። እናም ደግሞ በማግስቱ መንገድ ላይ ሲያገኛት ዝም ብሎ አልፏት ነበርና ሀና ደግሞ ይሄንን ነገር ስታይ እዝራ አዝኖባት ተከፍቶባት የዘጋት መስሏት ነበር ነበርና እሱን ድጋሜ ሄዳ አግኝታው አንድ ላይ እንደ በፊቱ ኖርማል ጓደኛሞች እንዲሆኑ ጠይቃው ነበር። እዝራ ደግሞ እዛ ጋር እኔ ያንን ነገር ማድረግ አልችልም፣ አንቺም በቀረብኩች ቁጥር ወደ ጥልቁ ፍቅር እየገባው ነው፣ ስለዚህ እንዱ ብንራራቅ ይሻላል ብሎ ነግሯት ነበርና ሀና እዛ ጋ ያንን ነገር አስባ ነው እዝራ ከኔ ከሚርቅ በኔ ከሚከፋ በኔ ከሚያዝን ብላ እዛ ጋር ሜሮን እንደምታፈቅረው ሜሮን እንደምትወደው እያወቀች እዚህ ጋር ደግሞ የእዝራን የፍቅር ጥያቄ የተቀበለችው እንጂ እዚህ ጋር ሀና እዝራን አፍቅራው አይደለም። እናም ደግሞ ወደ ቤት ገብታ ራሱ ስታስብ ነበር እኔ ፍቅርን ከሩቅ ራሱ ስፈራው ነበር፣ አሁን ደግሞ በራሴ መጣብኝ እኔ ራሱ ያስጨነቀኝ ነው ብላ የእዝራን የፍቅር ጥያቄ ከተቀበለች በኋላ እቤቱና ደግሞ ግራ ስትጋባ ነበር ማለት ነው። ሰላም የተፈጠረውን ነገር ራሱ ነግራት ነበር። እኔ አሴርን አግኝቼው ነበር፣ እናም ደግሞ አንቺን እንዳያስጨንቅሽ ነግሬው ነበር። ያ ልጅ የሚፈልገው እዛ ከኖላዊ ጋር እንድትሆኝና ከሱ እንዳትርቂ ነው የሚፈልገው፣ እሱ አንቺን ከኛ ማራቅ ነው የሚፈልገው። እኔ ደግሞ ይሄን ነገር እንዳያደርግ ነግሬው ነበር ብላ ሰላም ከነገረቻት በኋላ ሀና ይሄ ነገር ጥያቄ ፈጥሮባታል። እሷ አሁን እዛ ጋር እያሰበች ያለችው እኔ የእዝራን የፍቅር ጥያቄ ተቀብዬ ነው አሴር እዛ ጋር አኩርፎ የሸሸው ሳይሆን ሰላም የሆነ ነገር ተናግራው ነው፣ ሰላም የሚጎዳ ቃል እሱን ተናግራው ነው ብላ ነው አሁን ላይ እያሰበች ያለችው። ለዛም ነው ነገሩን ቀለል አድርጋ ስልኩም አልሰራ ሲላት ምን ሆኖ ነው ብላ ያን ያክል ገፍታ አሲርን ያልፈለገችው ማለት ነው። አሁን ደግሞ አቶ ጠዋት ቁርስ ልትሰራለት ስመጣ አሴር ደግሞ እዛ ጋር ታሞ ተኝቶ ነበር። ና አቶ ኖላዊ የነገራት ማታ ሰክሮ መጥቶ ነበር ና እኔ ምን እንደሆነ አላቅም። እናም አሁን አሞታል ብሎ ከነገራት በኋላ ራሱ እሷ እዛ ጋር ያሰበችው ምን ሆኖ ነው ከሰው ጋር ተጣልቶ ነው ወይስ ምን ተፈጥሮ ነው ብላ ነው እንጂ ሌላ ነገር ያሰበችው በእሷ ምክንያት እንደዚህ እንዳዘን ና በእሷ ምክንያት ከዚህ በፊት ከስንት ወራት በፊት የተወውን መጠጥና ሲጋራ ራሱ እንደተመለሰ እሷ አላወቀችም። እናም እሱ ከእንቅልፉ ሲነቃ ራሱ እሷ ምን ሆነ ነው ታመሃል? ወይስ እስኪ ቆይ ልይህና መድኃኒት ገዛልሃለሁ ስትለው አሴር ጋ ተደብቀሽ የገደልሽውን ሰው ሰው ፊት ለፊት ለማዳን አትሞክሪ ብሎ እዛጋ ጥለዋት ሄደዋል ማለት ነው። ሀና ደግሞ ይሄ ነገር ራሱ ጥያቄ ፈጥሮባታል። ግን ደግሞ ወዲያውኑ ረሳችሁ። አቶ ኖላዊ ግን ይሄንን ቃል ሲሰማ ያኔ ሄዶ ቢከተለው ራሱ ተመልሶ ደግሞ ቁጭ ብሎ ይሄንን የአሴርን ቃል ሲያሰላስለው በሱና በሀና መሀል የሆነ ነገር እንደተፈጠረ ጠርጥሯል። እና ሀናንም ሲጠይቃት ሀና ምንም እንደማታውቅ ነግራለች ማለት ነው። እኔ ምንም የማውቀው ነገር የለም በእኔና በሱ መሀል ምንም አልተፈጠረም ብለዋለች ማለት ነው። አቶ ኖላዊ ግን የሆነ ነገር ጠርጥሯል። እናም እ ይኮንኛኔ መጥቶ ይቅርታ እንዲጠይቅሽ ያደረግኩት ያንን ነገር ማድረግ የለብኝም እኔ ነኝ ልጁን እንደዚህ ነገር ውስጥ ያስገባው ብሎ ያንን ነገር ነግሯታል ማለት ነው። እናም ሀና የሆነ ነገር እንደደበቀችው አውቋል። አሴር በእሷ ምክንያት እንደዚህ እንደሆነ ከአሁኑ ጠርጥሯል ማለት ነው። ቀደም ብሎ አሴር የሀና ነገር ጥያቄ ቢሆንበትና በትንሹም ቢያስጨንቀውም እሱ ከምንም በላይ ሲያስጨንቀውና ሲፈልገው የነበረው ጓደኛውን ተምቹን ነበርና ለብዙ ቀናት ሰፈር ውስጥ የዞረ ሲያፈላልግ ነበር፣ ሰውም ሲጠይቅ ነበር። ተምቹን ደግሞ የትም ሊያገኘው አልቻለም ማለት ነው። እሱም በመፈለግ ፈለግ እየተጨነቀ ባለበት ሰዓት ነው ይሄን ነገር ሰምቶ፣ አሁን ላይ ደግሞ ስልኩን ዘግቶ ቁጭ ያለው እሱ። በርግጥ ስልኩን የዘጋው ሀና እዛ ጋር ደጋግማ ስትደውልበት ነው። እሷ ላለማናገር ብሎ ስልኩን ዘግቶ ወደ ኪሱ የመለሶ ማለት ነው። በዛ በኩል ደግሞ ተምቹ ከተደበቀበት ሊመለስ ፈልጓል። ይሄኔ እኮ አሲር እየፈለገኝ ነው፣ ይሄኔ በጣም ተጨንቋል፣ ልደውልለት ብሎ የአሲር ስልክ ላይ ደጋግሞ ቢሞክርም ሊያገኘው አልቻለም ማለት ነው። እሱም በዛ በኩል አሲር ምን ሆኖ ነው ወይስ ሌቦች ስልኩን ወስደውበት ነው ብሎ እሱም በዛ በኩል እየተጨነቀ ነው። ግን ደግሞ ወደዚህ መጥቶ ወደ አቱ ኖላዊ ቤት መቶ እሱ ሊፈልገው አልፈልግም ማለት ነው። ያው ታምቹ ያዘነውና በዚህ ልክ ሊጠፋ የቻለው ባለፈው እርግብ መንገድ ላይ አግኝታው ያንን የሚከብድ ቃል ከተናገረችው በኋላ አሁን በጣም በራሱ አዝኗል። ተደብቆ ሰው የማያገኘኝ ቦታ እኔን የሚያቅ ሰው ያሌለበት ሰፈር ቁጭ ላለው ብሎ የሆነ ሰፈር ውስጥ ቁጭ ብሎ እሱም ከብዙ ወራት በፊት ያቆመውን ሲጋራ ተመልሶ እያጨሰ ነበር። እዛ ጋ ድንብላል የአጎቷን ሚስት ልትጠይቅ መታ እዛ ጋ ያገኘችው ማለት ነው። እሱ ደግሞ በጣም ደንግጦ ነበር። ድንብላል አሁን እዛ ጋ ስታየው ሄዳ እኔ የት እንዳለው ትናገራለች ዋናም ያገኙኛል ብሎ በጣም ፈርቶ በሷም ተናዶ ነበርና ግን ደሞ ቢሆንም ድንብላል ቃል ገብታለታለች። ያንን ነገር ለማንም አልናገርም አንተ የት እንዳለ ለማንም ትንፍሽ አልልም ብላ እዛ ጋ ምላቅ ቃል ገብታለታለች ማለት ነው። ግን ደሞ ቢሆንም ድንብላል እዛ ጋ በጣም ጥያቄ የፈጠረባትና ግራ የገባት ተምቹን ከዚህ በፊት ስታቆ በጣም ጽድት ብሎ ለብሶ እየሳቀ የሚጫወት ልጅ ነበር። አሁን ደሞ እንደዛ ጉስቅል ብሎ የሆነ አጥር ስር እየተኛ ሲጋራ እያጨሰ ስታዩ በጣም አሳዝኗት ነበርና አሁን ደሞ ወደ ቤት እየሄደች ምግብ እያመጣች እዛ ጋ ለማገዝ እየሞከረች ነው ማለት ነው ይሄ ነገር ደግሞ ሜላት ላይ በጣም ጥያቄ ፈጥሮባታል እሷ ለተምቹ ምግብ አድርሳ ወደ ቤት ስትመለስ ሜላት ደግሞ ሳሎን ቁጭ ብላ ነበርና መጀመሪያውኑ የት ሄዳ ነበር ይሄንን ሁሉ ሰዓት የት ሄዳ ነው ለምንድን የቆየችው ብላ ተናዳ ቁጭ ብላ እየጠበቀቻት ድንብላል ደግሞ ከውጪ ለተምቹ ምግብ ያደረሰችበትን ሳህን በእጇ ይዛ ስትመጣ ሜላት እዛ ጋር የመሰላትና በጣም የተናደደች በቃ ድንብላል እስር ቤት ሄዳ ባዩሽን ልትጠይቅ ነው እሷም የባዩሽ ሰላይነች ከባዩሽ ጋር ነበር ስትሰራ የነበረው የሚለውን ነገር ጥርጣሬ ስለፈጠረባት በድንብላል በጣም ተናዳ ደጋግማ ብትጠይቃትም ድንብላል ደግሞ የት እንደሄደች ልትነግራት አልፈለገችም። ለምን እዛ ጋር ለተምቹ ቃል ገብታለታለች ለማንም አልናገርም፣ የት እንዳለ ለማንም ትንፍሽ አልልም ብላለችና እዚህ ጋ ደግሞ ሜላት እሷ አልነግርሽም፣ የት እንደሄድኩ አልናገርም ስትላት የመሰላት በቀባዩሽን ሄዳ ልትጠይቅ ነው። እናም ደግሞ አሁን ለኔ ከነገረችኝ እኔ እንደምናደድና እንደምቆጣት ስላወቀች ለዛ ነው ያልነገረችኝ፣ በሚለው ነው እዚህ ጋር ሜላታውን ድንብላልን ማመን ያልቻለችው ማለት ነው። በእርግጥ ከዚህ በፊት ተምቹ እርግብን በጣም ሚወዳት ነበር። ለሷ ብሎ ብዙ መስዋዕትነት ከፍሏል። ለሷ ብሎ ከብዙ ሰው ተኮራርፎ ነበር። ከአጎቱም ጭምር ተጣልቶ ነበር። እኔ እሷን በጣም ነው መወዳት፣ እሷን ጥዬ የትም አልሄድም ብሎ ነበርና እርግብ ደግሞ በስተመጨረሻ ላይ እሱ ከዚህ በፊት ብዙ ነገር ስለዋሻት የጎዳና ልጅ ሆኖ እኔ ከአሜሪካን የመጣሁት እንደዚህ ነኝ ብሎ ብዙ ነገር ስለዋሻት ስሙንም ጨምሮ ቀይሮ ስለነገራት። እርግብ በጣም ተናዳበት ነበር። ዛጋ ተምቹን ትንሽ ሞራሉን የሚነካ ቃል ተናገረችውና ድጋሚ አጠገቤ እንዳደርስ ብላ እሷ ወደ ባህር ዳር ሄደች ማለት ነው። ያውዛ ባህር ዳር ሆና ከዚህ በፊት ፍቅረኛዋን በደላላ ወደ ውጪ የሄደውን ዘላለምን ምናልባት ከደወለልኝ እሱ አግዞኝ እንዲወስደኝ አደርጋለሁ ብላ አሁን ላይ ወደ ባህር ዳር ተመልሼ የሆነ ስራ እስከዛ ልስራና ልጠብቆ ብላ የሄደችው ማለት ነው። ከዚህ በኋላ አሁን ተምቹና እርግብ አንድ ላይ የሚሆኑ አይመስልም። እዚህ ጋር ደሞ ድንብላል እሱ ጎን ሆና ስላሳዘናትና ከዚህ በፊት የምታውቀው ተምቹና አሁን ደግሞ የሰው አጥር ስር ቁጭ ብሎ ኩርምት ብሎ ሲጋራ እያጨሰ የሚበላ ነገር ቸግሮት ራሱ እንደዛ የሚቀመጥ ተምቹ በጣም ስላሳዘናት አሁን ላይ ከሱ ጎኑና እሱን እያገዘችው ነው። ይሄን ይሄንን ስናይ ደግሞ ምናልባት ወደፊት አይታወቅም ተምቹና ድምብላል አንድ ላይ ሊሆኑ ይችላሉ ማለት ነው። እሱንም የምትሻለው ከእርግብ ይልቅ በብዙ ነገር የምትረዳው እንደዚህ የምታዝንለት ድምብላል ትሻለዋለች ማለት ነው።